በክፍል አንድ ፕሮግራሜ ሳዳም ከልጅነት እስከ ስልጣን መቆናጠጥ ያለፈባቸውን ውጣ ውረዶች አስቃኘቻችኋለሁ። እናም ያቆምነው ሳዳም ኢራን ላይ ጦርነት ማወጁን ገልጸን ነበር። እነሆ ቀጣዩ ክፍል። ውድ የቻናሌ ተከታታዮች በየጊዜው መሰል ልዩ ልዩ መሰናዶዎች እንዲደርሷችሁ ቻናሌን ሰብስክራይብ እንድታደርጉና ሼር በማድረግ ለወዳጆቻችሁ እንድታደርሱ በትህትና ጠይቃለሁ። እናም በተለያዩ ጊዜያት የምንለካቸውን ዘርፈ ብዙ ፋይዳ ያዘሉ መሰናዶዎች እንድትከታተሉ ከወዲሁ እጋብዛለሁ። ወደ ፕሮግራም እንለፍ። እንደነገርኳችሁ የሳዳም ህልም ኢራቅን ማስተዳደር ብቻ አይደለም የእርሱ ህልም መላው አረቦችን አዋህዶ አንድ ህዝብ አንድ ሀገር አድርጎ በዓለም ላይ ሀያሌ አረብ ኢምፓየርን መገንባት የዚያ መሪው ደግሞ እርሱ ራሱ መሆን ነው። እርሱን ሁለት መሪዎች እጅግ አድርገው ይመስጡታል። ስለ እነርሱ አውርቶ አይጠግብም። የእነርሱን ፈለግ ተከትሎ ግባቸውን ማሳካት የዘውትር ህልሙ ነው። እነዚህ መሪዎች የኢየሩሳሌም ነጻ አውጪ የአውሮፓውያን መስቀለኞችን ተአምር በሚመስል መልኩ የደመሰሰው ሰላሐዲን አልአዩቢና የገምፁ አረባዊ ብሔርተኛ መሪ ገማል አብዱልናስር ናቸው። ሳዳም ፍልስጤማውያንን ከእስራኤል ወረራ አውጥቶ ኢየሩሳሌምን ዳግም በሙስሊሞች እጅ እንደሚያስገባ ሁልጊዜም ይዝት ነበር። በዚህም እስራኤልን ማውደም የሚችሉ ከባባዴ የረዥም ርቀት መሳሪያዎችን እየገዛ እያመረተ ኢራቅን ከመካከለኛው ምስራቅ ተወዳዳሪ የሌላት የጦር ሀያል ሀገር አደረጋት። እናም የኢራቅ ሚሳይሎች ሁል ጊዜም እነ ቴል አቪቭ እና ሃይፋን ያልማሉ። ነገር ግን ከሁሉ አስቀድሞ በአረባውያን አንድነት፣ በሳዳምም የኢራቅ መንበር ላይ ትልቅ አደጋ የሆነች አንዲት ሀገር አለች፣ ኢራን የምትባል የአያቱላሆቹ ሀገር። እናም ማለ ሳዳም፣ እናም የአረቦች ጠላት አከርካሪው ይመታ ዘንድ ኢራን መደምሰስ አለባት። ሳዳም ስህተት አልነበረም። በአያቱላህ ሆሚኒ የሚንመራው የኢራን ኢስላማዊ አብዮት ጎርፍ የሻህ መሐመድ ሬዛን አገዛዝ ገርስሶ ኢራንን በእጁ አድርጓል። በዚህ አላበቃም። ኢማም ሆሚኒ ሳዳም ሁሴንን ከሥልጣን ይገረስሱት ዘንዳ ለኢራቅ ሕዝብ ጥሪ አቅርበዋል። ታዲያ በኢራን እየተሳካው በኢራቅ የማይሳካበት ምን ምክንያት ይኖራል? የኢራቅ ሕዝብ አብዛኛው የሺአ እስልምና ተከታይ እንደመሆኑ የኾሚኒን ንግግር አይሰማም። እንዴት ማለት ይቻላል? የቺባኬላ ካደረች አትኮረጥምን ያለው ሳዳም ኢራንን የመውረሪያውን ሁነኛ ጊዜ አሁን ነው አለም በኢስላማዊ አብዮት እጅግ ተዳክማ፣ የምዕራባውያን ቀንደኛ ጥላት ተደርጋ ኢኮኖሚዋ በከፍተኛ ሁኔታ የተንኮታኮተው በጦር መሳሪያ ማዕቀቦች ወታደራዊ አቅሟ የተንኮታኮተው ኢራንን ሰልቅጦ መዋጫው አሁን ነው አለ ሳዳም። ለመላው የአረብ ሀብታም ሀገራትም እኔ የእናንተ የአረቦች ተላት የሆነችውን ኢራንን ለመደምሰስ ኃያሉን ጦሬን ላዘምት ነውና፣ እነሆ በኢኮኖሚም ሆነ በወታደራዊው አቅም ያላችሁን ነገር ሁሉ ታበረክቱልኝ ዘንዳ አዛችኋለሁ አለ ኃይለኛው ሳዳም። አረቦችም አላሳፈሩትም ከቶ አንተ ይህቺ ኢራን የምትባል ጠላት ደምስስልን እንጂ ከኛ ምናተ በማለት እጅግ በርካታ ቢሊዮን ዶላሮች ወደ ካዝናው አንቆረቆሩለት። የሳዳማ ኢራቅ ኢኮኖሚዋ እጅግ ከመፈርጠሙ የተነሳ የ30 ቢሊዮን ዶላር ተቀማጭ ገንዘብ በካዝናዋ አጭቃ ነበር። የኢራን ግን ፍጹም በተቃራኒው። እናም በመስከረም 2219 ኢራቅ በኢራን ላይ ጦርነት አወጀች መግቢያ እንጂ መውጫ የሌለው ጦርነት ኢራክ ጦርነቱን ስትጀምር አቀዳ የተነሳችው የኢማም አያቱላህ ሆሚኒን አዲስ መንግስት ገርስሳ ኢራንን አድቅቃ መጣ ነበር። አልነበር በእውነቱ ከሆነ ኢራን የሳዳምን ኃያል ጦር ትቋቋማለች ብሎ የጠበቀ ማንም አልነበረም ጦርነቱ ተፋፍሞ ከጠለ መላው የአረብ መንግስታት ከኢራክ ጎን ተሰልፈው ሁሉን አቅርቦት ያሟሉ ያዙ ሳኡዲ አረቢያ፣ ግብፅ፣ ኩዌት ለሳዳም የቢሊዮን ዶላሮች እርዳታ አይዞ ግፋ በለው እያሉ አቀረቡለት። አሜሪካ ኢራክን ከአሸባሪ ሀገራት ዝርዝር ውስጥ አውጥታ የተለያዩ ድጋፎችን ታደርግ ጀመር። ምዕራባውያን ከሳዳም ጎን ተሰለፉ። አሜሪካ ከላይ በሳተላይት እየቀረጸች የኢራን ጦር ያለበትን ኩልጭ አድርጋ ታሳየዋለች። ሳዳምም የኢራን ወታደሮች አፈሙዛቸውን እንደደቀኑ መሳሪያዎቻቸውን አከባብለው ምላጩን ለመሳብ እንደተዘጋጁ በመርዝጋዝ ዝም ጭጭ ያደርጋቸዋል። ከኢራን ጎን የተሰለፈ አንድም ሀያል ሀገር አልነበረም። ይባስ ብሎም ጥፍንግ አድርጎ የሚይዝ የመሳሪያ ማዕቀብ ስለተጣለባት ከየትኛውም ሀገር የጦር መሳሪያ ማስገባት አትችልም። ኢራክ በበኩሏ ከዘጠና ፐርሰንት በላይ የሚሆነውን የጦር መሳሪያዋን ከቻይናና ሶቪየት ኅብረት እንዲሁም ከፈረንሳይ እንደፈለገች ታስገባ ነበር። ኢራን በውስጥ ትግሏ በጣም የተዳከመች ሆና ነበረ። በሻህ መሐመድ ሬዛ ጊዜ ከነበሩ ጀነራሎቿ ሰማንያ የሚሆኑትን በሞት ቀጥታለች። እጅግ በርካታ ወታደሮቿ ኢስላማዊ አብዮቱን በማፈን ወንጀል አባራለች። በአጠቃላይ ኢራን በቅጡ የተደራጀ በጦር መሳሪያ የተዋቀረ በገንዘብ አቅሙም የፈረተመ ጦር አልነበራትም። የኢራቅ ግን እጅግ የሰለጠነ በምዕራባውያንና አረቦች በከፍተኛ ሁኔታ የሚታገዝ በበርካታ ሜካናይዝድ ክፍለ ጦር የተዋቀረ አስፈሪ ሰራዊት ነበር። እናም ኢራቅ ይህንን ተጠቅማ ኢራንን ወረረቻት። ጦርነቱ ለሁለት ዓመታት ያክል በኢራቅ አጥቂነት ቢቀጥልም ኢራን የምትከማሳል ሆነችም፣ በደካማ ኢኮኖሚዋ እየተንገዛገዘች ኢራቅን ቀጥ አርጋ ያዘቻት። ልክ ጦርነቱ በተጀመረ በሁለት ዓመቱ ወደ ኢራን የገባው የኢራቅ ሰራዊት ተረታ። ኢራን ኢራቅን አፈረካከሰቻት። በመቶ ሺዎች የሚቆጠሩ ወታደሮች በሁለቱም ወገን ቢያልቁም አብዛኛው ሟች ወታደር የኢራን ቢሆንም ጦርነቱ ግን በኢራን አሸናፊነት ሊደመደም ተቃረበ። የኢራቅ ካዝናም ተሟጧል። አብዛኛው የጦር መሳሪያዎቿ ከጥቅም ውጪ ሆነዋል። ሳዳም ከፍተኛ ሀዘን ገባው። በጦር መሸነፍ የተበሳጨው ሳዳም የኢራቅ ጦር ይመሩ የነበሩትን ጄኔራሎች በሞት ቀጣቸው። እናም ኢራቅ ከኢራን ምድር ተሸንፋ ተጠርጋ ወጣች። በዚህ ጊዜ አሜሪካ ክፉኛ ተደናገጠች። የአሜሪካው የጊዜው ፕሬዚዳንት ሮናልድ ሬገን አሜሪካ ኢራቅ ተሸንፋ ማየት በፍጹም አትሻመሉ። እናም አሜሪካ የተራቀቁ መሳሪያዎቿን ለሳዳም ሁሴን አስታጠቀችው። በርካታ ቢሊዮን ዶላሮች አበደረችው። የኢራን ታርጌቶችን በሳተላይቶቿ እየቀረጸች እንካለህ አለችው። ከዚህም አልፋ አሜሪካ የኢራንን ታርጌቶች በሚሳይሎቿ መደብደብ ያዘች። ሳውዲ አረቢያ ኩዌትንና ሌሎች የአረብ ሀገራት በበኩላቸው በፊት ያደርጉት ከነበረው ድጋፍ በተጨማሪ የ60 ቢሊዮን ዶላር እገዛ አደረጉለት። ይህ ለሳዳም ትልቅ ጉልበት የሚሰጥ ነበር። ከኢራን በኩል ግን አይዞሽ አለሁልሽ የሚላት አንድም ሀገር የለም ሶርያ ስትቀር። ሶቪየት ኅብረት በበኩሏ ኢራንን በሀገሯ የሚገኘውን የሶሻሊስት ፓርቲ በማስወገዷ ቂም በመያዝ ለኢራቅ የምታደርገውን የጦር መሳሪያ አቅርቦት አጧጡፋ ቀጠለች። ፈረንሳይ፣ አሜሪካ፣ ቻይና በሳዳም የተራቀቁ የጦር መሳሪያዎችን አስታጠቁት። እናም ሳዳም ከወደቀበት እንደገና ማንሰራራት ያዘ። በ1982 እንደ አውሮፓውያን አቆጣጠር ጦርነቱ በተጀመረ በሁለተኛ ዓመቱ ሳዳም ሁሴን የተኩስ አቁም ጥሪ አቀረበ። ለሁለት ዓመታት ያደረጉትን ወረራ ካለ ስኬት ከተጠናቀቀ በኋላ ኢራንን ማንበርከክ እንደማይችል የተረዳው ሳዳም ኢራን የተኩስ አቁም ታደርግ ዘንድ ለዓለም አቀፉ ማህበረሰብ ጥሪ አቀረበ። የኢራኑ መሪ አያቶላ ኾሜኒ በበኩላቸው ጦርነት የምናቆመው የሳዳም ሁሴን መንግስት ተወግዶ ኢራቅ በኢስላማዊ አብዮተኞች ቁጥጥር ስር ስትገባ ብቻ ነው የሚል መስፈርት አስቀመጡ። እናም የተኩስ አቁም ጥሪው ከሸፈ። ይህንን ተከትሎም ኢራን ኢራቅን ለመውረር አሰበች። በመሆኑም በ1982 ከመከላከል ወደ ማጥቃት የተሸጋገረችው ኢራን ኢራቅን ወረረች። የኢራቅ ጦር ከፈረንሳይ፣ አሜሪካ፣ ቻይና፣ ሩሲያ ሶቪየት ኅብረት በጊዜው የተራቀቁ የጦር መሳሪያዎችን፣ ራዳሮች ሲጎርፉለት ኢራን በበኩሏ በፊት የነበራትን እየጠገነች ከዚያም ከጥቁር ገበያ የጦር መሳሪያዎች እየለቃቀመች ነበር የምትገዛው። ስለዚህ ኢራን ልትጠቀም የምትገደደው ከፍተኛ የሰው ኃይልን ብቻ ነበር። በጦርነቱ ከሚሞቱት ወታደሮች ውስጥ የኢራን ከኢራቅ በእጥፍ ይበልጣሉ። ምክንያቱም ኢራን በዋናነት የምትዋጋው ቀላል መሳሪያዎችን በታጠቁ በሚገባ ባል ባልሰለጠኑ ተዋጊዎች ነው። አስቡት በዚህ ጦርነት ውስጥ ከኢራን ወገን ከ12 ዓመት ሕፃን እስከ 77 ዓመት አዛውንት ተዋጊ ተሰልፈዋል። ኢራን ከሞቱባት ተዋጊዎች ውስጥ 95 ሺዎቹ ሕፃናት ነበሩ። ነገር ግን ኢራን የተዋጊ እጥረት አልገጠማትም። 10 ሺዎች አለቁ እንደተባለ 250 ሺህ የሚገመት ኢራናዊ ወዶ ገብ ተዋጊ ጦሩን ተቀላቀለና ከፍተኛ ሞራልን አጎናጸፈው። በተለይ ኢስላማዊ አብዮት ጠባቂ ኢስላሚክ ሪቮሉሽነሪ ጋርድስ የሚባሉት ወይንም አይአርጂሲ የተሰኘው የኢራን ተዋጊ ቡድን በጣም የሰለጠነና እጅግ በታክቲክ የተሞላ ነበር። በሲጅ የተሰኘው ሌላው የጦር ቡድን የኢራን የጀርባ አጥንት ነው። ኢራቅ በበኩሏ ከ40 እስከ 75% የሚሆነው በጀቷን ለጦር አደረገችና 1 ሚሊዮን ሰራዊት አሰለፈች። ሜካናይዝድ ክፍለ ጦሩ ብቻ 12 ክፍለ ጦር ነበር። አንዱ ክፍለ ጦር ብቻ ከ150 ሺህ ሰራዊት በላይ የያዘ ነው። ከዚህ ውጪ ወታደራዊ በጀቷ ከኢራን ብዙ ጥፍ ያስከነዳል። እናም ሁለቱም ለዳግም ፍልሚያ ተዘጋጁ። በ1982 ኢራን አክሟን ያላገናዘበ የተሳሳተ ውሳኔ ያሳለፈች ጦርነቱን አሸንፋ ከሀገሯ ኢራቅን ጦር ተላርጋ ያወጣችው ኢራን ሉዓላዊነቷን አስከብራ መከተልና የሳዳምን የተኩስ አቁም ስምምነት መቀበል ሲገባት ሳዳም መጀመሪያ ላይ የተሳሳተውን ስህተት እርሷም ደገመችው። ሳዳም የኢራንን አገዛዝ ለመጣል ሞክሮ ያልተሳካለትን እርሷም በተረዋ የሳዳምን መንበር እገረስሰዋለሁ አለችና በኢራቅ ላይ ጦርነት አወጀች። የኢራኑ ጦርነት በኢራቅ እና ኢራን ከተደረጉት የስምንት ዓመት ጦርነቶች ትልቁ ይህ የረመዳን ጦርነት ነው ይባላል። በዚህ ጦርነት ከሁለቱ ወገን ከ180 ሺ በላይ ወታደር ተፋልሟል። ይህ ጦርነት ከሁለተኛው የዓለም ጦርነት በኋላ የተደረገው ትልቁ ጦርነት ነው። በዚህ ጦርነት ኢራንና ኢራቅ የአየር ለአየር የጦር ጀቶች ፍልሚያ ያደረጉበት እጅግ አውዳሜው ፍልሚያ ነበር። አሜሪካ ሳዳምን የተራቀቁ ራዳሮችና የሃውዘር ሚሳይሎችን እንዳስታጠቀችው ልብ ይበሉ። እናም የሳዳም ጦር የኢራንን ጦር ባልጠበቀው መልኩ በኬሚካል የጦር መሳሪያ ረፈረፈው። ኢራናውያን በማፈግፈግ የኬሚካል መከላከያ በማድረግ እንደገና ጦርነቱን ቀጠሉ። የረመዳን ዘመቻ ሲያበቃ ኢራን የጠበቀችውን ያክል ሳታገኝ የተወሰኑ የኢራቅ ግዛቶችን ብቻ ነበር መቆጣጠር የቻለችው። በዚህ የረመዳን ዘመቻ ከሁለቱም ወገን ከ80 ሺህ በላይ ወታደር ሲያልቅ ከኢራን በኩል 400 ታንኮች ከኢራቅ በኩል ደግሞ 307 ታንኮች ወድመዋል። ያ ጦርነት ይህን ያክል አውዳሚ ነበር። ጦርነቱ እንዲህ እያለ ስምንት ዓመታትን ቀጠለ። ከሁለተኛው የዓለም ጦርነት በኋላ ዓለም ይህን ያክል አውዳሚ ጦርነት አይታ አታውቅም። ሁለት ሙስሊም ሀገራት እርስ በርሳቸው ተላለቁ። ውድ ተከታታዮቼ ለዛሬ እዚህ ላይ ይበቃናል። ክፍል ሶስት ፕሮግራሜም ይዤ እስክመለስ ሰላም።